የኢቢ እናት ዲኤንኤው ከፍታ አየችው። ከዛም እንግዲህ በመቀጠልም ባለፈው ክፍል እንዳያችሁት ዳጣን ጠርታ ነይ የአባትሽ ስም ማን ነው ብላ ጠይቃት ነበር። በመቀጠልም እንግዲህ በሚገርም ሁኔታ የአባቷ ስም መናገር አርበተበታት። ምክንያቱም ዳጣ የኢቢ አባት አባቷ መሆኑን ነው የምታውቀው። እናም እንግዲህ የኤቢ አባት ዋሽቶ እየነገራትን ለባለቤቱ ያንን ነገር እንግዲህ ምን እንዳላት ጣፍቶባት ሲሳይ ነው አላልሽኝም? እንዲህ አባቴ በማለትም የኤቢ እናት ለዳጣ ትጠይቃታለች። በመቀጠልም እንግዲህ ዳጣ አባባ ሲሳይ ነው በማለትም ትመልስላታለች። በመቀጠልም እንግዲህ ሂጂ እና ኤቢን ጥሪልኝ በቃ ሂጂ በማለትም ትነግራታለች። ዳጣም እንግዲህ ወደ ኤቢ ክፍል ሄዳ ኤቢ እናትሽ የጠራችሽ ነው በማለትም ትነግረታለች። ምን ነው ምን አለችሽ ማለት ጠይቃታለች። በመቀጠልም እንግዲህ ዳጣ እኔን ያሰብኩትን አድርገሽ ከሆነ እንቃርጌ ነው ምገልሽ ማለት ታስፈራረታለች። ምን ታስፈራርኛለሽ? ይሄን የለበስሽው ልብስ እራሱ አባቴ ነው የገዛልሽ በማለት ሞራኗን ትነካታለች። ዳጣ ግን ስሜቷን ተቆጣጥራ እዛው ትቆያለች ግን ያው የማይሆን ስድቦችንም ጥላባት አለች። ምንም ቅስሟ ቢሰብረው ምንም ብታዝንም፣ ግን ምንም ነገር ለመናገር አልፈለገችም። ጸጥ በማለት ሄዳ አልጋዋ ላይ ቁጫለች ዳጣ። እናም ኤቢ ወደ እናቷ ክላስ ትሄድና እናቷ ነይ እዚጋ ቁጭ በማለትም ታሳርፋታለች። በመቀጠልም አንቺ እንዴት ነው ይሄን እንደኔ ያሰራሽው ማን ነው ደግሞ ያሰራልሽ በማለትም ትጠይቃታለች። እሷ በመቀጠልም መጀመሪያ አባቴ ፊቱን ሲታጠብ ፂሙን የተነቀለውን ፂሙን ያስኩኝ። እናም በሚቀጥለው ደግሞ ዳጣ ፀጉሯን ያበጠረችበትን የተነቀለውን ይዤ ሄጄ ዲኤንኤ አስመረመርኩት፣ በማለትም ምክንያቱም የተቆረጠ ፀጉር ዲኤንኤ እንደማይሆን ታውቃለሁ በማለትም ትነግረትል። እናትየው ግን እናትየው ብልህ ነበረች እና እንዲህ በማለትም ጠይቃታለች። አባትሽ ምን ቢያደርግ ነው ዳጣ ልጁ ልትሆን የምትችለው በማለትም ጠይቃታለች። ያው እንግዲህ ከሴት ጋር ከሌላ ሴት ጋር ቢሄድ ነዋ በማለትም ትመልሳለች እና የሚመጣው ነገር ግን አስበሽዋል? አሁን አንቺ ያደረግሽው ነገር እሱ አባቷ ቢሆን እኔ ላይ ቺት አድርጎ መሆኑን ተገንዝበሻል ወይ? እናም እንግዲህ እኔና አባትሽ ስንለያይ ወይ አባት ወይ እናት ታጪ ነበረ። ንብረትም የመከፋፈልን ሁኔታ ይካሄድ ነበር። ይሄንን አስበሽዋል ወይ ኤቢ በማለትም እናትዮ ጠይቃታለች። እዚ ጋ እንግዲህ ልብ ማለት ያለብን የኤቢ እናት በጣም አስተዋይና በጣም ብልህ መሆኗን እዝች ጋ እያሳያል። ምክንያቱም እንደዚች አድርጋ ቀስ አድርጋ ስታስረዳት እንደዚች ቀስ አድርጋ አስረድታታለች ማለት ነው። በጣም የኤቢ እናት በጣም ብልህና አስተዋይ ሴት መሆኗን እዝች ጋ መገንዘብ እንችላለን። እናም እንግዲህ በይ አሁን ከዚህ በኋላ ውጭልኝ በማለትም አስወጣታለች ከክላሷ። በመቀጠልም እንግዲህ ኤቢ ቀጥታ ተነስታ ወዴት ነው የምትሄደው? ወደ ናታን ክፍል ነው ማለት ነው። ናታን እንግዲህ ከዚህ በኋላ እኔ ሳልፈቅድልሽ ሳታንኳኩይ ክላሴን አትግቢ ብሎ አጥረግርጎ ከክላሱ ሊያባራ ሲሆን፣ ዳጣ ብትሆን ግን ምንም አትላትም ነበር በማለትም መልስ ትሰጠዋለች ግን ዳጣም እኔ ሳልፈቅድላት ክላሴ ገብታ አታውቅም። እኔ ክላስ ከሰላም ውጭ ውጪ ማንንም ሰው ክላሴ አይገባም፣ ሊገባ አልፈልግም በማለትም ይመልስላታል። ይሄንን ግን ድርጊትሽን አባትሽንና እና እናትሽን ያውቃሉ በማለትም ይጠይቃታል። እሷም ምኑን ነው የሚያውቁት? ምን ለማለት ፈልገ ነው በማለትም ትጠይቀዋለች እሱም አሁን ይሄ የምታደርጊው ነገር በማለትም ይጠይቃታል። እኔ አሁን ምንም ነገር ጭቅጭቅ አልፈልግም። ባለፈው አስብበት ያልኩህን ነገር አሰብክበት ወይ በማለትም አጥብቃ ትጠይቀዋለች። ኤቢ ግን በጣም በጣም የምታሳዝን ልጅ ናት። የምታሳዝን ስላችሁ በጣም ለአንዳንድ ጊዜ ለራሳችን ራሳችንን ስናከብር፣ ትልቅ ነገር ነው ማለት ነው፣ ምንም ድራማ ቢሆንም ወንድ ልጅን አስብበት የፍቅር ጥያቄ አቅርባ አስብበት ማለት በጣም ነውር ነው። እናም አምነውኝ እዚህ ቤት ያስቀምጠውኝ እንደዚህ አይነት ነገር አላደርግም እኔ ከህትነት ውጪ አንቺን ተመልክቼሽ አላውቅም በማለት ከክላሱ አጥረግርጎ ያባርራታል። በመቀጠልም እንግዲህ ውሃና ውሃና ኤቢ ሳሎን ላይ ተቀምጠው ሳለ እናትየው ትመጣለች። ውሃዬ ምግብ አልበላሽም አሉ በማለትም ትጠይቃታለች። ውሃም አልበላም ዳጣ እስከምትመለስ ድረስ በማለትም ውሳኔዋን ታሳውቃለች። በመቀጠልም እንግዲህ ኤቢ ታያት ተጨማልቃ ነው፣ ሲርባት ትበላለች በማለት ለእናትየው መልስ ትሰጣለች። እናትየው ከዚህ በኋላ የአንቺን ድምፅ መስማት አልፈልግም ጸጥበይ በማለትም ለልጇን አታስጠነቅቃታለች። እናም እንግዲህ ከምን አለችሽም በማለት ለውሃ ትጠይቃ ነበር። ግን ዳጣ ግን ጎበስ ስለነበረች ለውሃ ምንም አይ ነገር አልተናገረቻትም። ቻው ከዚህ በኋላ አልመጣም የሚለው ቃል ብቻ ነው የነገረቻት። እናም በመቀጠልም ቆየት ብሎ የዳጣ አባት ማለትም የኤቢ አባት ወደ ቤት ይመጣል። ሲመጣ ግን ልጁን ከቤት አላገኛትም። ውሃጌ ምን ነው አኩርፈሻል በማለትም ይጠይቃታል። አዎ አክሩፍ ያለኝ አሁን እኔ ምግብም አልበላም ስላለች ነው። በኋላ ኤቢ ልታስተባብል ትሞክራለች፣ ግን አልነበረም እንደዛ። እናም እንግዲህ ምንድነው ውሀዬ ችግር አለ እንዴ በማለትም ይጠይቃታል። ኤቢም እንግዲህ እስቲ ቆይ እናቴን ልጥራት በማለት ተርበት ብታ ወደ እናቷ ክላስ ተነስታ ትሄዳለች። ያው ኤቢ ማምለጧ ነው በሷ ቤት። በመከተልም እንግዲህ ከዚህ በኋላ አልመለስም እዚህ ቤት ብላ ትታን ይሄዳለች በማለት ውሃ ለአባቷ ትነግሯለች። አባትየው እንግዲህ የመጣበትን ነገር ጠፍቶት ምን እንደተካሄደ የማያቀው አባት ወደ ማርቲ ክላስ ይሄዳል። ማርቲ እንግዲህ ማርቲ ዳጣ የት ሄዳ ነው በማለት ይጠይቃታል። ወይም ውሃ ያለች ነገር ትክክል ነው በማለት ይጠይቃታል። ማለት ያለ መግባባት ነገር ተፈጥሮ ከቤት ወታለች ቁጭ በልስቲ እናውራ በማለትም ታረጋገዋለች። ማርቲ እዚህ ጋ ለባሏ ትልቅ ክብር እንዳላት ያሳያል። በጣም ታከብረዋለች። እንዲሁም ደግሞ በጣም ነው የምጠብቀው በመቀጠልም እንግዲህ እኔ መቀመጥ አልፈልግም፣ አሁንኑ ንገሪን። እንዴት ነው እሷን ውጪ ላይ ጨለማ ላይ ትቼ እዚህ ጋር ቁጭ ብዬ የምነጋገረው? በማለትም ለማርቲ ይመልስላታል። በመቀጠልም እንግዲህ እና በመቀጠልም ቁጭ በል ብትለውም አልቀመጥም፣ እንዴት ልጄን ውጭ ጥዬ እተኛለሁ እቀመጣለሁ? በማለትም ቆራጣቀሙን ይነግራታል። ማርቲ ማርቲ በጣም ተርበት ብታለች፣ ምክንያቱም ኤቢም ልጇ ናት። ኤቢም ልጇ ናት። ዳጣንም እንግዲህ አባ ባሏን በጣም ያደራ ልጅ እንደሆነች ነው የምታውቀው። በመቀጠልም እንግዲህ ምንድን ነው እየተፈጠረ ነገር እያንዳንዱ ነገር ንገሪ፣ በማለትም ለማርቲ ጠይቃታል። ማርቲም እንግዲህ ከኤቢ ጋር ትንሽ ተጋሽተው ነው ያው የልጅ ነገር ታውቀው የለ እንዴ፣ በማለት ቀለል አድርጋ ለመንገድ ትሞክራለች። በእርግጥ ውስጧ ላይ ፍርሃት አለ። ግን ደግሞ ምንድን ነው ችግራቸው? ምን ያጨቃጭቃቸዋል? የማኖራቸው እኔ እንዴት ይጨቃጨቃሉ? በማለትም በማለትም የማርቲ ባለቤት በጣም ተቆጥቷል ማለት ነው። እናም እንግዲህ ያው ወደ ዳጣ ቀጥታ ይደውላል። ሲደውልም ዳጣ ታነሳዋለች። ዳጣ የት ነሽ? በማለትም አባት ይጠይቃታል። ዳጣም እንግዲህ አሁን ያለሁት መጀመሪያ የምኖርባቸው ቤት ነው ምን ነው? በማለትም ይ ትጠይቀዋለች። እንዴት እህቶቼን ብለሽ ቁጭ ብለሽ እንዴት እናም እንግዲህ በመቀጠልም እንዴት እንደዚህ ታደርግ እህቶችሽን እህቶቼ ብለሽ አላየሻቸውም ማለት ነው። እኔን ደግሞ እንደ አባትሽ አላየሽኝም አባትነትሽን አባትነቴን አልተቀበልሽውም ማለት ነው። እንዲሁም ደግሞ እንዲሁም ደግሞ ቤቱን ቤትሽ አይደለም ማለት ነው፣ እንደ ቤትሽ አላመንሽበትም ማለት ነው፣ በማለት አባትየው በጣም ስሜት በሚጎዱ ቃላቶችን ለእዳጣ ይነግራታል። በመቀጠልም እንግዲህ ዳጣ ይቅርታ አባዬ፣ ግን ምን ላርግ፣ በዛብኝ፣ ምን ልሁን? በማለትም ዳጣ ለአባትየው ትናገራለች። በመቀጠልም እንግዲህ አባትየው አሁን የት ነው ያለሽው? አሁን እመጣለሁ በማለትም ጋሽ ደረጀ ለዳጣ ይናገራታል፣ ይጠይቃታል። በመቀጠልም እንግዲህ ዳጣ አሁን አሁን ትመጣለህ? በማለት ጠይቀዋለች። አዎ አሁን እመጣለሁኝ ያለሽበትን ንገሪኝ፣ በማለትም ይጠይቃታል። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የይናያ ዩቲዩብ በመላው ዓለም ላይ የምትገኙ ተመልካቾቼ፣ በያላችሁበት ሰላማችሁን ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የምለቃቸው ቪዲዮዎች ቶሎ ማግኘት ትችላላችሁ። ስለምትከታተሉኝ ከልብ አመሰግናለኝ። ቪዲዮ እስከ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ ዛሬ ይዤላችሁ የመጣሁት ዳጣ ነው ማለት ነው። ዳጣ ድራማ በቅርቡ ተወዳጅነት ያተረፈ እንዲሁም በጣም አዝናኝና እንዲሁም በጣም አስተማሪ የሆነ ድራማ ነው። በመቀጠልም እንግዲህ ፋሚሊዎቼ በጣም የሚገርመው ነገር